የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሰዎችን እነሆ። ራሱን የአማራ ፋኖ በማለት የሚጠራውና በብዛት በአማራ ክልል የሚንቀሳቀሰው ታጣቂ ቡድን አገዋዊ ዞን ውስጥ ግንቦታ 15 ቀን 2017 ዓም መጠነ ሰፊ ወረራ እያደረገ መሆኑን የአካባቢው ነዋሪዎች ተናገሩ። በስፋት የምንቃኘው ጉዳይ ይሆናል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ኢትዮጵያ ለቴክኖሎጂ ሽግግርና ባለሙያን ለማብቃት ከብራዚል ጋር ተቀራርባ ትሰራለች አሉ። ይህንንም ታደምጡታላችሁ። ኢትዮጵያ ለደቡብ ሱዳን አስፈላጊውን ድጋፍ እንደምታደርግ አረጋገጠች። ይህንንም ትሰሙታላችሁ። ክብራትና ክብራን ከአጎሚዲያ ጋር ከቆያችሁ እነዚህና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአጎሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታው ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። ራሱን የአማራ ፋኖ በማለት የሚጠራው እና በብዛት በአማራ ክልል የሚንቀሳቀሰው ታጣቂ ቡድን አገው አዊ ዞን ውስጥ ግንቦት 15 ቀን 2017 ዓ ም መጠነ ሰፊ ወረራ እያደረገ መሆኑን የአካባቢው ነዋሪዎች ተናገሩ። የጽንፈኛው ኃይል አመራሮች በበኩላቸው ደግሞ በልዩ የስቦ መምታት ጥበብ ተጎትተው ከሁለት ቀን በፊት ድማማ እንዲገባ የተደረገው የጠላት ሰራዊት ላይ አስደማሚ እርምጃ ወስደንበታል፣ ብለዋል። በአዊ ዞን ፋግታ ለኮማ ወረዳ እና በዳንግላ ወረዳ በብዙ ቀበሌዎች ላይ ግንቦታ 15 ቀን 2017 ዓ ም ከሌሊቱ 12 ሰዓት ተኩል ጀምሮ የተኩስ ድምጽ ሲሰማ እንደነበር ያገው ሚዲያ ምንጮች ገልጸዋል። ድማማ ማንጉ ዳቦ ቀበሌና አካባቢው የነበረው ጸጥታ ኃይልም ወደ ችጓል አቅጣጫ እንደሄደ የአገው ሚዲያ ምንጮች አስረድተዋል። ከሲሪጌ የነበረው ጥምር ኃይልና ከቻግኒ ደግሞ ተጨማሪ የመንግስት ጦር ወደ ችጓል እየተንቀሳቀሰ እንደሆነም ለማወቅ ተችሏል። በተመሳሳይ ራሱን አስር አለቃ የፍሬም አጥናፉ ብርጌድ በማለት የሚጠራው ቡድን ወደ አዲስ ቅዳም ከተማ ዙሪያ እንደተጠጉ ከአገው ምድር ፋግታ ለኮማ ወረዳ ለአገው ሚዲያ የደረሰው መረጃ ያመላክታል። በአስር አለቃ የፍሬም አጥናፉ ብርጌድ ከፋግታ ከሳት ማዳንጊያ ቀኝ አዝማች ስሜነ ደስታ ብርጌድ እና ከዳንግ ላይ ቢተወደድ መንገሻ ጀንበሬ በማለት ጽንፈኛው ኃይል በአገው አዊ ዞን መጠነ ሰፊ ወረራ እያካሄደ መሆኑን ምንጮቻችን አረጋግጠዋል። ጽንፈኛው ኃይል በአገው አዊ ዞን ህዝብ ላይ እያደረገ ባለው ወረራ በህዝቡ ላይ ከባድ ሰብአዊና ቁሳዊ ኪሳራ እያደረሰ መሆኑን አገው ሚዲያ ማረጋገጥ ችሏል። የአማራ ፋኖ በጎጃም አገው ምድር ክፍለ ጦር የቢተወደድ መንገሻ ጀንበሬ ብርጌድ በሚል ራሱን የሚጠራው ቡድን ጊሳ ከተማን እየረበሸ መሆኑን ከአካባቢው አገው ሚዲያ ማረጋገጥ ችሏል። አንድ አስተያየት ሰጪ ራሱን የጎጃም አገው ምድር ክፍለ ጦር ፋኖ ብሎ የሚጠራው ታጣቂ ቡድን ግንቦት 15 ቀን 2017 ዓ.ም ማለዳ ጀምሮ እስከ እኩለ ቀን ድረስ ከመንግስት ኃይሎች ጋር ጊሳ ከተማ ዙሪያ ከፍተኛ የተኩስ ልውውጥ ሲያደርጉ ነበርም ብሏል። ይህ በእንዲህ እንዳለ ጽንፈኛው ኃይል አገው ህዝብ ላይ ጊሳ ግንባር፣ ድማማ ግንባር እና አዲስ ቅዳም ግንባር በሚል በአገው ህዝብ ላይ ከፍተኛ ወረራ ለማድረግ ዝግጅት ማድረጉን አገው ሚዲያ አረጋግጧል። በተያዘ ዜና ጽንፈኛው ኃይል በሁሉም የምዕራብ ጎጃም አካባቢዎች የተጠጋ ሲሆን በአገዋዊ ዞን ውስጥ የሚንቀሳቀሰው ጽንፈኛው ኃይል በአሁኑ ጊዜ በባንጃ፣ በፋግታ ለኮማ፣ በዳንገላ፣ በጓጉሳ ሽኩዳድ፣ በአንከሻ ጓጉሳ እና በአየሁ ጓጉሳ ወረዳዎች ላይ በብዛት ወረራ የፈጸመ ሲሆን በሽንዲ በኩል ደግሞ ከፍተኛ ቁጥር ያለው ጽንፈኛው ኃይል ወደ አየሁ ጓጉሳ ወረዳ ደገራ ቀበሌ እየተጠጋ መሆኑን ምንጮቻችን አረጋግጠዋል። አገው ሚዲያም ከዚህ በፊት የጽንፈኛውን ዝግጅትና ቅድመ ዘገባው አይዘነጋም። የትግራይ ህዝብ የፕሪቶሪያው ስምምነት የሰጠውን ወርቃ ጫማ እድል በመጠቀም ሰላሙን ማጽናት እንደሚገባው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ ገለጹም። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት እያደረጉም ይገኛል። በውይይቱም የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም ተገኝተዋል። የፕሪቶሪያ ስምምነት የትግራይ ህዝብ ለዓመታት የተጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘ ነው ያሉት ጌታቸው ረዳ፣ በዚህ የተቋረጡ መሰረተ ልማቶችን ዳግም ወደ ስራ እንዲገቡ ከማድረግ ጀምሮ ሰላምን በማጽናት በኩል ጠንካራ ስራ ተሰርተዋልም ብለዋል። ይሁን እንጂ በህወሀት አመራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት ሰዓት እንዲፈጸሙ የተቀመጡ ጉዳዮች የራስን የግል ጥቅም ብቻ በማስቀደም ሊሳኩ አለመቻላቸውን አንስተዋል። በክልሉ ህዝብ ዘንድ ትኩረት ከሚሹ ጉዳዮች መካከል አንዱ የተፈናቃዮች ሁኔታ ነበር ያሉት አቶ ጌታቸው ረዳ ይህንን ጥያቄ ግን የህወሀት ቡድን ትኩረት በመንፈክ ከሰብአዊነት ይልቅ የራሱን ፖለቲካዊ ፍላጎት ብቻ ለማሳካት ሲል ተጠቅሞበታልም ብለዋል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ኢትዮጵያ ለቴክኖሎጂ ሽግግርና ባለሙያን ለማብቃት ከብራዚል ጋር ተቀራርባ ትሰራለች አሉ። ኢትዮጵያ ለቴክኖሎጂ ሽግግርና ባለሙያን ለማብቃት ከብራዚል ጋር ተቀራርባ የምትሰራበት አቅጣጫ መቀመጡን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹም። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በብራዚል ሳምፓዋሎ ግዛት የሚገኙ የተለያዩ ኩባንያዎች የስራ እንቅስቃሴ ጎብኝተን ስኬታማ ውይይቶችን አድርገናል ብለዋል። ወታደራዊና የግብርና ዘርፍ የሚደግፉ አውሮፕላኖችን አምራች የሆኑን ኢምብሬር ኩባንያን ጎብኝተናልን ብለዋል። ኩባንያው በአቬሽን ኢንዱስትሪ ዘርፍ በሀገራችን ከሚገኙ ተቋማት ጋር በትብብርና በጋራ የመስራት ፍላጎት እንዳለው ተገንዝበናልን ብለዋል። የሳኦ ጆዜ ዶስ ካምፓስ የቴክኖሎጂ ፈጠራ ፓርክ ሌላኛው ጉብኝት ያደረጉበት ተቋም መሆኑን ገልጸው የቴክኖሎጂ ፓርኩ የፈጠራ ሀሳብን ለለውጥና ችግር ፈቺ መፍትሄ በሚያመጡ ስታርታፖች፣ መካከለኛና ከፍተኛ የተግባር ተኮር ስራዎች ዙሪያ በዓለም አቀፍ ደረጃ በተዘረጋ የዘርፉ ስራ ያለው ተሳትፎ ሰፊ መሆኑንም ጠቁመዋል። ዲጂታል ኢትዮጵያን ሆን ለማድረግ በፈጠራና ቴክኖሎጂ የታገዘ ስራን መተግበር የጀመረችው ኢትዮጵያ ለወደፊትም ከመሰል ተቋማት ጋር ትሰራለች ብለዋል። የብራዚሉ የቴክኖሎጂ ፈጠራ ፓርክ የኢትዮጵያ መንግስት ለቴክኖሎጂ ፈጠራ የሰጠውን ትኩረት አድንቋል፣ ሲሉም ገልጸዋል። በቀጣይም በቴክኖሎጂ ሽግግርና ባለሙያን ማብቃት ላይ ተቀራርበን የምንሰራባቸው አቅጣጫዎች አስቀምጠናል ብለዋል። ኢትዮጵያ ለደቡብ ሱዳን አስፈላጊውን ድጋፍ እንደምታደርግ አረጋገጠች። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከደቡብ ሱዳን ፕሬዚዳንት ሳልቫኪር እና ምክትል ፕሬዚዳንቱ ቤንጃሚን ቦልሚል ጋር ተወያይተዋል። የሉካን ቡድኑ ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክት አድርሷል። በዚህ ጊዜ የደቡብ ሱዳን ሰላ ሰላምና መረጋጋት ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ በመሆኑ የኢትዮጵያ መንግስት አስፈላጊውን ድጋፍ ሁሉ እንደሚያደርግ ልኡኩ አረጋግጧል። የደቡብ ሱዳን ፕሬዚዳንትና ምክትላቸውም ኢትዮጵያ ከቀድሞ ጀምሮ እስካሁን የዘለቀና የማይናወጥ ድጋፍ እያደረገች መቆየቷን ጠቅሰው ለዚህም ምስጋናና አድናቆታቸውን ገልጸዋል። ለወደፊትም ድጋፉ ተጠናክሮ እንዲቀጥል ጠይቀዋል። በትናንትና ዕለት ወደ ደቡብ ሱዳን በመጓዝ የጠቅላይ ሚኒስትሩን መልእክት በማድረስ ውይይት ያደረጉት የልኡካን አባላት ወደ ኢትዮጵያ ተመልሰዋል። ክቡራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጥ ጋዜጣዊ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።